አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሳቦች እነማን ናቸው የሚለውን የምናይበት ሲሆን ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። በመሰናበቻችሁ ሀጅ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ዘጠና ሺህ ሙስሊሞችን አስከትለው ነበር ሀጅ ያደረጉት። በዚያም ጊዜ አቡ ጦልሀ ተገኝቷል። የሀጅ ስነ ስርዓቶችን አጠናቀቁ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን ላጭተው የቀኙን ግማሽ ጎን ባልደረቦቻቸው ለሆኑት ሷሃቦች እንዲያከፋፍሉ ሰጧቸው። እነርሱም አንድ ወይም ሁለት ዘለላ ጸጉር ለእያንዳንዱ ተካፈሉት። የግራ ግማሹን ግን ሁሉንም ለአቡ ጦልሀ ሰጡት። ተወዳጁ ነብይ ሰለላሁ ሰለም በሞቱበት ጊዜ ባልደረቦቻቸው መቃብራቸውን ለመቆፈር ፈለጉ። አቡ ዑባዳ ረዲየላሁ ዐንሁ ለመካ ሰዎች መቃብር በመቆፈር የሚታወቅ ቢሆንም አቡ ጦልሀ ረዲየላሁ ዐንሁ ደግሞ ለመዲና ሰዎች ይቆፍር ነበር። አጎታቸው አባስ ኢብኑ አብዱል ሙጣሊብ ሁለት ሰዎችን አስጠርተው ወደ አቡ ዑባዳ ረዲየላሁ ዐንሁ፣ ሌላኛውን ደግሞ ወደ አቡ ጦልሀ ላኳቸው። አባስ ረዲየላሁ ዐንሁ ይህንን ካደረጉ በኋላ እንዲህ አሉ፦ አላህ ወይ ለነብይህ የ የሚሻለውን ሰው ምረጥ። የመጀመሪያው ሰው አቡ ወባዳ ፈልጎ ሊያገኘው አልቻለም። ሁለተኛው ግን አቡ ጦልሀን ይዞ መጣ። እርሱም የነብዩን አለይሂ ሰላቱ ወሰላም መቃብር ቆፈረ። መቃብሩ ሳይቆፈር በፊት የት ቦታ መቀበር አለባቸው የሚል ጥያቄ አወዛግቦ ነበር። አንዳንዶቹ በመስጂድ ውስጥ መቀበር አለባቸው ሲሉ ሌሎቹ ደግሞ ከሌሎች ባልደረቦቻቸው ጋር በአል በቂዕ መካነ መቃብር መቀበር አለባቸው አሉ። በዚህ ጊዜ አወክር እንዲህ አሉ። እኔ የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ በማለት ሲናገሩ ሰምቻለሁ። አንድ ነብይ ሲሞት በሞተበት ቦታ መቀበር አለበት ሲሉ። ስለሆነም አቡ ጦልሀ ነብዩ ሰለላሁ ዐለይሂ ወሰለም የሞቱበትን መኝታ ወደ ጎን በማድረግ መሬቱን መማስ ጀመረ። አቡ ጦልሀ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም በሕይወት በነበሩበት ጊዜ ብዙ ጾም አያዘወትርም ነበር። ምክንያቱም በእነዚያ ዘመናት ዋነኛ ትኩረቱ ከእርሳቸው ጋርም ሆነ እርሳቸው በሌሉበት ተልኮ ሲሰጠው ከአንድ ዘመቻ ወደ ሌላ ዘመቻ መብረር ነበርና ነቢዩ ሰለላሁ ዐለይሂ ወሰለም ከሞተ በኋላ ግን አቡ ጠልሃ ጾም በሚከለከልባቸው የዒድ ቀናት ካልጾሙ ውጭ ለተከታታይ ሳያቋርጡ 30 ዓመታት እንደጾሙ ይነገራል። አንስ ኢብኑ ማሊክ ረጂየላሁ ዐንሁ ሲናገሩ አነስ ኢብኑ ማሊክ ረዲየላሁ አንሁ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡ ጦልሀ ህይወቱን በሙሉ ከሁለት ዒዶች በስተቀር ሙጾምን ያስተላልፈዋል። ከአነስ ኢብኑ ማሊክ በተወረው መሠረት አቡ ጦልሀ ቀላሎችንም ከባዶችንም ሆናችሁ ዝመቱ፣ በአላህ መንገድ በገንዘቦቻቸው በነፍሶቻቸው ታገሉ፣ የሚል በሱረቱ ተውባ የተጠቀሰውን የቁርአን አንቀጽ ሲያነብ እንዲህ አለ፣ አላህ እኛ ወጣትን ብንሆን ሽማግሌ ወደ ጂሃድ እንድንሄድ ማዟል። ስለሆነም ልጆቼ የጦር መሳሪያን አዘጋጁልኝ አሉ። ልጆቹ እንዲህ አሉት የአላህ እዝነት ባንተ ላይ ይሁን። አንተ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሆነክ ስትዋጋ ኖረሃል እስኪሞቱ ድረስ። ከዚያም አቡበክር እስኪሞቱ ድረስ ተዋግተሃል። ቀጥሎ ዑመር ረዲየላሁ አንሁ እስኪ እስኪሞቱ ድረስ ስትዋጋ ኖረሃል። ከዚህ በኋላ ግን በአንተ ስም እኛ ንዋጋልሃልንና አንተ ረፍት አድርግ አሉት። አቡ ጦልሀ ረዲየላሁ አንሁ ግን አይሆንም፣ መሳሪያን አዘጋጁ በማለት በአቋሙ ጸና። መሳሪያውን እንደተዘጋጀ ለዘመቻ ከሚወጡ ተዋጊዎች ጋር በመሆን በባህር በጀልባ ላይ ተሳፈረ። ጉዞ ላይ እንዳለም የራስ ምታት ስላመመው አነስ ኢብኑ ማሊክ ራዲየላሁ አንሁ ያጋጠመ ችግር አለ እንዴ? በማለት ጠየቁት። እርሱም የራስ ምታት ይዞኛል አለ። ባልደረቦቹ ይህ የባህር ሕመም ነው አሉ። እርሱ ግን አይደለም፣ ይህ ሞትን የሚያስከትል የራስ ምታት ነው አለ። እንዳለውም በዚያ ጉዞ ላይ ያለ የመጨረሻውን ህቅታ ተነፈሰ። ሙጃሂድ ሆኖ ወደ ዘመቻ እየሄደ ሕይወቱ አለፈች። ምንኛ መታደል ነው። አቡ ጦልሀ በዚያን ጊዜ የሰባ ዓመት አዛውንት ሆኖ ነበር። ባልደረቦቹ በውሃ ላይ ለሰባት ቀናት ያክል ሲጓዙ አስክሬኑን የሚቀብሩበት ደረቅ መሬት ወይንም ደሴት አላገኙም ነበር። በመጨረሻ ላይ ሲቀብሩት በድኑ አንድም ጠረን ወይንም የመቀየር ሁኔታ አላሳይም ነበር። ሱብሓነላህ ጦልሀ ራዲያላሁ አንሁም